ሰርቶ አለሁ የት መሰላችሁ ያለሁት? የሆነ ፓርኪንግ ቦታ እንደምታይ ፈረስ ነው ያለብን ቦታ ነኝ። ከዛ እሱ ይመጣል። እሱ ሲመጣ እንትን አለ አብረን እንቆይ ይሆናል። ግን ከዛ በፊት አምሮብኛል ፈረሰኛ መሆን ምናምን። በሜዘ ፈረስ ላይ ጎበዝ ነኝለታለ። እና ፋሚሊዎቼ ሻሆነ ዘና ያለ አየር ምናምን እየተቀበልኩ ነው። አስተያየት አሰጡኝም። አላማረብኝም አሮብኛለ እና ሻ አመሰግናለሁ እህት። እና በዚህ አጋጣሚ ማሂርን ትንሽ አስደብሬው ነበር። እኔ ሰው አስደብሬ ነበር ብዬ አላውቅም፣ አስደብሬ ገርም አላውቅም። አዲስ አበባ ከመጣሁኝ ረጅም ግዜያቶች ሆኖኛል። ወላሂ ወላሂ ለአዚም እኔ ወላሂ አዲስ አበባ መዚህ ሰውን አስከፍቼው አላውቅም፣ አንድም ሰው ማለት ነው። ሰው ያስከፋኛል፣ ሰው ይበድለኛል እንጂ ግን ማሂርን ትንሽ አስደብሬው ነበር ማለት አላውቅም አንዳንድ ጊዜ እኛ ሰዎች የምንወደው የሚንከባከበንን ጥሩ የሚያስብልንን እኛ ከጎናችን የሆነን ከችግራችን ሰዓት የሆነን ሳይሆን የበደሉን እናያለን። አንዳንድ ጊዜ ነው እና ብቻ ማሂር በጣም ባስደስ ደስ ይላል ረስ መጋለብ ሰላም አለይኩም ወረሕመቱላሂ ወበረካቱ። በጥና የተከበራችሁ ቤተሰብ እንደምናላችሁ አላችሁ፣ ደና ናችሁ ወይ? እኔ ደና ነኝ አልሐምዱሊላህ። እናንተ እንዴት አላችሁ? ሰላም ሰላም፣ ክርስቲያን ወገኖች። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱ ምንድነው አትሉ? ፈኪ ትላንት እንግዲህ በማሂር ቤት መጣለች ማለት ነው። ደምቅ ደምቅ መቅፋፍሽ ብላ ፈረስ እየጋለበች እስኪ ፈረስ ስትጋልብ ማንነው ያደገበትን ያስታወሰ ማለት ነው። በነገራቸ እኔ ፈረስ መጋልብ በጣም ነው የምፈራው፣ ግን ቢሆንም ደስ ይለኛል። በቃ ፈረስ ሰይ ደስ ይለኛል። ከመልኩ ጀምሮ እንደሰው ፍክት ያለ ነበር፣ ፈረሱ ራሱ ማለት ነው። ከአሁን ከአሁን ወደቀች እያልኩኝ ነፍስና ስጋ እየተላቀቀ ነበረ። እና እንዴት ናችሁ ቤተሰብ፣ ደህና ናችሁ? ሆይ የፈኪ ወዳጆች፣ የፈኪ ደግሞ ራስ የፈኪ ራስ ምታቶች ደግሞ ማለት ነው። በደንብ እንግዲህ ፓናዶል ውሰዱ ማለት ነው። ቻሉት፣ ቻሉት፣ ቻሉት። እንግዲህ ምን ይደረግ፣ ቅናት ጎማ ያደርገው ነገር የለም። ደግሞ ማለት ነው እንደ ሀበሻ ምቀኛና ሀሲድ የለም። ለዛ እኮ ነው የማያልፍልን። ሰብስክራይብ እያነሳችሁ ነው የአህሙንም የፈኪንም ማለት ነው ብዙ ነገር፣ ያኔ እኔ እንጃ። የፈኪ ራስ ምታቶች ግን ደህና ናችሁ? እንዴት ናችሁ? ምን አስባችሁ ነው ሰውን? ያኔ እንኳን ይህንን አይደለምና እኔ የእውነት ልንገራችሁ ሀራምና ሀላልን ፈርታችሁ ነው ነው። ግን እንኳን ይህንን አይደለምና ስንት ድራማ ሲሰራ ስንት ድራማ እየተሰራ ማለት ነው። ብርም የምታዋጡ እኮ ጀግኖች ናቸው የመዳም እንትኖች ማለት ነው። እኔ እንጂ አንዳንድ ጊዜ ፈኪና ፈኪን ግን በጣም ትቀኑባት አላችሁ። በእውነት በጣም ስለምትቀኑባት ነው እንጂ በምክር የምትስተካከል ልጅ ናት ፈኪ ማለት ማለት ነው። ይም ጥፋት ልታጥፋት ትችላለች አንዳንድ ጊዜ ደግሞ ሚዲያ ሚዲያ ላይ ስትወጡ ትችትንም ምንትን ብላችሁ ነው፣ እና እኔ እንጃ ነገ ጧት እናንተ ምን እንደሚያጋጥማችሁ አታውቁ። ሚዲያ ላይ ከወጣችሁ እንደገና ደግሞ ቤታችንን ዘግተን ብዙ ወንጀል የምንሰራው እያለን የሰውን ወንጀል በወንጀል ላይ ወንጀል ለእናንተ ሐላል ያደረገላችሁ ስድቡን ማነው? የመዳም ቅመሞችዬ፣ ለማንኛው ምን ይወዳችኋለሁኝ፣ ግን በልክ አድርጉት ማለት ነው። አገናዛቢ ያድርጉት። እዛ ቤት ሀላል፣ እዚ ቤት ሀራም እያላችሁ እኔ መሻላ ወላሂ በጣም እኔ አሁን አሁን ማለት ነው። ሆነ ሆነ ቤት ዝንብዬ ሄዳሉ ኮመንት አነባሉ ማለት ነው። እዚ መሻላ መሻላ እያሉ እዚ ፈኪጋ ሲመጡ ደግሞ ሀራም አለኪ ምናምን ብቻ የፈኪ ወዳጆች እንዴት ናችሁ? እንዴት ደህና ናችሁ? ትላንትና ፈኪ እንደዛ ፏፍሽ ብላ መጣ ስታዋት ምን ደስ አላ? እንዴት ደስ አላችሁ? ደስ ብሎኛል እኔ ማለት ነው። እስኪ የተሰማችሁን ስሜት ገለጽ አድርጉ ማለት ነው። እነ ደግሞ እነ ሸህ ሙልጭ እነ ሸህ ህዮቹ ደግሞ አብሽሩ፣ አይዟችሁና በምክር የሰው ልጅ በምክር ቢሆን ደስ ይላልና ምከሯት፣ እህታችሁ ናት፣ ሙስሊም እህታችሁ ናት መምከር ካለባችሁ ምከሯት። ምክር በአደባባይ አይደለም እና ብቻ ጠንክሩ። ደህና ናችሁ? እንዴት ናችሁ? ፈኪ ሻብሽር ያይዙሽ። ከፈኪ ብቻ ሂደ ሳይሆን ሰብስኬብ ስታነው ሲያየሁት ከአህሞ ማለት መቶ አስራ አንድ ሺህ ነበር መቶ አስር ሺህ ሆኖ አየሁት። አይገርምም? በእውነት በጣም ገርሞኛል። ያኔ በጣም ምኑ ናችሁ ነው ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? ጉዲኮ እኮ ነው ፈኪና ሙ ከመጀመሪያው ሲጣሉ ማለት ነው። የራሳቸው የራሳቸው ሊኖራቸው ይችላል። እና በቃ ተጣሉ፣ ታረቁ፣ ተገናኙ። ግዴታ ካለ ፍላጎት ሌላ ጋር ለምን አልሰራም? ምን እኮ የስራ ይሁን የፍቅር ይሁን ያገናኛቸው እኮ አይታወቅ። ፈኪና ፋኪና እነሱና አላ ነው የሚያውቀው። ስለዚህ ስራ ስራ ነው። ልጆቹ ይስሩበት፣ ወላ አትመቀኟቸው። ያኔ ይስሩበት፣ ሰርተው ይቀየሩ። መስራት የሚችሉ ልጆች ናቸው። ምን ሆናችሁ ነው እናንተ የቡታጀራን ዩቱበሮች በውሸት ቃይ ያስገዛችሁ ስ- ስታደርጉ አልነበር። ምን ነው እነዚህ ልጆች ጋውን በተለይ ደግሞ በተለይ የእኛ ልጆች ማለት ነው። በእውነት ምቀኝነት ጥሩ አይደለም። እና ፈኪሻ ፈኪሹ የሴቶች ራስ ምታት አብሽሪ፣ ወደፊት ትችያለሽ ማለት ነው። እንኳን ይህንን አይደለም ያንን ጉድ በረዶም ችለሽ እዚህ ደርስሻል ማለት ነው። እና እንወድሻለን ፈኪ፣ አብሽሪ ስህተቶችን እያረምሽ ሄጂ። ከሰው ስህተት ከብረት ዝገት ይባል የለ፣ አበረታቷት እንጂ እንቅፋታት ትሆኗ ትላችኋለሁኝ። ቤተሰብ ለማንኛውም እወዳችኋለሁ። ለዚህ ለቤት አዲስ ከሆኑ ሰብስክራይብ ሼር በማድረግ ቤተሰብ